ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። አሁን ይህን መልእክት በደንብ በጥሞና እንድናዳምጠው ይሆን ዘንድ በጌታ ፍቅር በልብ አሳስባችኋለሁ፣ ከልቤ አሳስባችኋለሁ። በእውነት በደንብ አዳምጡት። እግዚአብሔር የሚናገረው ነገር አለ። ምንድን ነው? እኔው እንደ እናንተ ሰው ነኝ እና መንፈስ ቅዱስ አሁን በልቤ እየተናገረ ያለውን ነው ላካፍላችሁ የምፈልገው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የወደደውን ይናገር። በፍጹም የስጋ የሐሳብ፣ የሰው ሐሳብ፣ የሌላ የማንም ሐሳብ እንዳይሆን በጌታ በኢየሱስ ስም ጸልዬ ይጀምራለሁኝ። ምንድን ነው? እኔም እንደናንተ ይህንን ድምፅ እየሰማው ስለሆነ ለእናንተ ሳስተላልፍ ለራሴም በጌታ በኢየሱስ ክርስቶስ ስም እግዚአብሔር እየተናገረኝ ስለሆነ እግዚአብሔርን አመሰግነዋለሁ። ምንድን ነው እኔ እንደናንተው ሰው የሆንኩት ሰው ተሰባሪ የሆንኩት ስጋ ለባሽ የሆንኩት ሰው ይህን መልእክት ሳስተላልፍ ከናንተ በአንዲት እርምጃ የምበልጥበት ነገር ስለሌለኝ ነው እና ይህንን መልእክት እያስተላለፍኩኝ ትምክት የሚሆንብንን ነገር እግዚአብሔር ምንም ትምክት የሚሆንብንን ነገር ሊያስጥለን የሚፈልገውን ነገር ነው። እግዚአብሔር አሁን መንፈስ ቅዱስ በልቤ እያስተላለፈ የነበረው ና ብዙ ሰው በሰው ፊት ሲታይ ንጹህና ጨዋ፣ ነውር የሌለበት፣ ኃጢአት የሌለበት ቆሞ በተለይ የእግዚአብሔርን ቃል ሲሰብክና ሲያስተምር እግዚአብሔር ከሌላው ሰው የተሻለ አድርጎት እሱ ምንም ስህተት የሌለበት ምንም እንከን የሌለበት ንጹህ ሰው አድርጎት ያቆመው ብዙ ሰው ይመስለዋል። ነገር ግን አሁንም ደግሜ እናገራለሁ፣ በጣም ተሰባሪ ቀላል በቀላሉ እንዲያውም ከማንም የተሻለ እኔና እናንተ ልንወድቅበት የምንችለው ነገር በጣም በጣም በጣም በጣም ትንሽ ነገር የሚጥለን ሰዎች ነን። በትንሽ ነገር ልንፈተን ብንፈተን ትንሽ ሸዋ ነገር ሰውን ሊጥለው የማይችል የሌላ ሃይማኖት ሰዎችን ሊጥላቸው የማይችል ነገር ሁሉ እኔና እናንተ ሊጥለን የሚችል ሰዎች ልንሆን እንችላለን። ምንድን ነው እያልኩ ያለሁትኝ? እኔና እናንተ ከሌላው ከማንም ሰው የተሻልን ከማንም ሰው የበለጥን ሆነን አይደለም በምንም ነገር ተፈትነን በምንም ነገር እዚህ ምድር ላይ አለ በሚባል ነገር ተፈትነን በቀላሉ ከማንም ቀድመን ልንወድቅ የምንችል ሰዎች ልንሆን እንችላለን። ነገር ግን አሁንም እደግመዋለሁ፣ ነገር ግን እኔና እናንተ ብዙ ነገር በልባችን በሃሳባችን የሚፈትነን ነገር ምንም ነገር በሉት፣ ምንም የሚፈትነን ነገር አሁን እናንተ በጣም በልባችሁ ወይ ኔ ግን አሁን ክርስቲያን ነኝ የሚያስ ብለን ነገር ወይ ይህን ነገር እኮ ይሄ አጋጣሚ እኮ ቢያገኘኝ እኮ እኔ ወድቃለሁ የምንልበትን ነገር ያልወደቅ ነውና ያልጠፋ ነው፣ እግዚአብሔር ከልሎ ስለያዘን ነው። እግዚአብሔር ጠብቆ ስለያዘን ነው። እግዚአብሔር ሰውሮ ስለያዘን ነው። በክንፎቹ በክንዶቹ፣ በእግዚአብሔር በጸጋው ሸፍኖ በቃ በመንፈሱ ብርታት ኃይልን ስላገኘን እንጂ በእውነት ነው የምነግራችሁ። በልባችን በሐሳባችን ሰይጣን ብዙ ነገር ብዙ በስጋም ሆነ ማንም ሊፈትነን የሚችሉ ድምፆች ወደ እኛ ሳይመጡ ቀርተው አይደለም። በጣም በጣም ደካማ መሆናችንን የምናውቀው ታውቃላችሁ፣ ራሳችሁን ስትመረምሩት፣ ልባችሁን ስትመረምሩት፣ ብዙ ነገር ሊፈትነን የሚችል ነገር ድምፅ ወደኛ ይመጣል። እነዛን ሁሉ ድምፆች እነዛን ሁሉ አጋጣሚዎች እየከለለ እየጠበቀ ያኖረን ያልወደቅ ነው ያልጠፋ ነው፣ በእግዚአብሔር ርኅራኄ ቸርነትና ምሕረት በጸጋው ተከልለን በሱ አቅም ኃይልን በሰጠን እንጂ። በእውነት ነው የምናገረው እኔ ለራሴ እርግጠኛ ሆኜ የምናገረው ያቆመኝ ጸጋው ነው፣ የረዳኝ ጌታ ነው፣ እየረዳኝም ያለው እግዚአብሔር ነው። በእውነት ከዚህ በኋላ ከዚህ ደቂቃ በኋላ እያንዳንዷ እርምጃዬን እስከ ዛሬ ራሱ የመጣሁትን ወደ ኋላ ተመልሼ ዞር ብዬ ባማየበት ሰዓት እያንዳንዱን ነገር የተጠነቀቀልኝ እግዚአብሔር ነው። ምንም ነገር ሰዎች እኔ ሲያደንቁ እኔ ጸጋ ወይ ደግሞ ሌላ እናንተን ስማችሁን ጠርተው ውሱ ጥሩ ሰው ነው ሲሏችሁ እናንተ ጥሩ ሆናችሁ እንዳልሆነ አወቁት። እኔም ምንም ደህና ነገር ኖሮኝ እንዳልሆነ አውቀዋለሁኝ። ሰዎች እኔን ቢያሞግሱኝና ው አንተ እኮ እንደዚህ ነህ ቢሉኝ እውነት እኔ አውጃለሁ። ይኸው ማንም ሰው ይስማ፣ ሀገር ምድሩ ይወቅልኝ፣ ሁሉ ሰው ይወቅልኝ። እኔ የቆምኩት በእግዚአብሔር ምሕረት ነው። እኔ የቆምኩት በእግዚአብሔር ጸጋ ነው። ከኔ መልካምነት ኖሮ አይደለም። በዚህ በዚህ ክፉ ዘመን በጣም ብዙ ብዙ ክፉ ነገር ባለበት ምድር በዚህ በጣም በጣም በጣም በጣም አጸያፊ ኃጢአቶች በበዙበት ብዙ ክፉ በከበበበት ምድር ውስጥ ከተማ ውስጥ እየኖሩ አንድ ሰው እርምጃውና ካሄዱ ተስተካክሎ ከሄደ ያ ሰው ጥሩ ሰው፣ ጎበዝ ሰው ስለሆነ አይደለም የእግዚአብሔር ቸርነት ስለበዛለት ነው። የእግዚአብሔር ምሕረትና ፍቅር ስለበዛለት ነው። በእውነት ማንም ሰው ጎበዝ ሊሆን የሚችልበት ጊዜ ላይ አይደለንም ያለ ነው። ከምን ጊዜውም ከየትኛውም ዘመን የበለጠ ሰው በዚህ ዘመን በቅድስና ወጥቶ መግባት ከቻለ ከኃጢአት ተጠብቆ እግዚአብሔርን እያስመሰገነ ክብሩን እየገለጠ እግዚአብሔርን ፈርቶ መኖር ከቻለ ያ ሰው በእውነት እግዚአብሔር ጸጋ በስቶለታል። የሌላውን ሰው አላውቅም። ደግሞ ለማወቅም በሞከርኩ ቁጥር በጣም ብዙ መሰናከያ ነው የሚሆንብኝ። ምክንያቱም ቲ ሰው ይህንን ሁሉ ኃጢአት ተሸክሞ ቆሞ እግዚአብሔርን ማመስገን ከቻለ፣ ይህን ሁሉ ኃጢአት እየተመላለሰ እግዚአብሔር የማይቀስፈው ከሆነ ሰው በእንደዚህ አይነት ሁኔታ እየኖረ እንኳን እግዚአብሔር ዝም የሚለው ከሆነ ብዬ እኔ እንዳልወድቅ ምክንያት የማይሆንበት ምክንያት የለም። ብዙ የሰዎችን ታሪክ ብንሰማ፣ አንዳንድ ሰዎችን ቀርበን የሚያልፉበትን የድፍረት ኃጢአት ብናይ፣ በእውነት በጣም መቆም አንችልም ለአንድ ደቂቃ ነገር ግን እኔም ቆም ያለው ብዬ የምኮራ ሰው አይደለሁ። ማንም የቆመ እንኳን የሚመሰለው ሰው ካለ ይህን ድምፅ እያዳመጠ ያለ እንዳይወድቅ ይጠንቀቅ ነው። ማንም የቆመ ቢመስለው የቆመው ከራሱ ብርታትና ጀግንነት አይደለም። ያቆመው ኃይል ስላለ ነው። የሆነ ጉልበት ስላገኘው ነው። የእግዚአብሔር ኃይል መንፈስ ቅዱስ ስላገኘው ነው። ብርታትና አቅም ጉልበት የሆነው እግዚአብሔር ስለሆነ ነው እንጂ አንድ ሰው በተአምር ከራሱ ችሎታ፣ እውቀት፣ ብቃት፣ ችሎታ መጽሐፍ ቅዱስን ቀኑ ሙሉ ሳነብ ውዬ አልፈተንም ማለት አይደለም። ሶስት አራት ቀን አምስት ቀን ስጾምና ስጸልይ ቆይቼ በትንሽ ነገር አልወድቅም ማለት አይደለም። የፈለገ ጾም ጸሎት፣ የፈለገ ብቆይ ባድር ብውል ብከረምበት መጽሐፍ ቅዱስን ለዓመታት የፈለገ ሳላቋርጥ ቋርጥ ባጠና ብማር ነገር ግን ከጸጋው ለአንድ ሰከንድ ብወድቅ ለአንድ ሰከንድ ያልኩት በደንብ እንድትረዱኝ፣ ይህንን ሪከርድ ልጀምር ስል ራሱ አንድ ሰከንድ ነው ሳስቤ የነበረው። አንድ ሰከንድ ማለት ትክ በምትል ሰዓት መውደቅ ይቻላል። መጥፋት ይቻላል ከእግዚአብሔር መስመር። ብዙ አውቃለሁ ብዙ ተምሬአለሁ ብዙ ጸልያለሁ የሚል ዋስትና አይደለም የያዝ ነው። ዋስትናችን ቸርነቱ ነው። ዋስትናችን ምሕረቱ ነው። ዋስትናችን ጸጋው ነው። ዋስትናችን መንፈስ ቅዱስ ነው። በእውነት ማንም ሰው ከራሴ ብሎ የሚመካበት ነገር የለውም። በእውነት እኔ እኔ ሰውን አላቅም። እሺ የራሴን ግን እናገራለሁኝ። በእውነት እኔ መጽሐፍ ቅዱስ ብማር በአጠና በጸልይ በቃ ጸጋ ይህን ያህል ጊዜ ሆነ ቆየ ብባል እንኳን ዋስትናዬ የክርስቶስ ኢየሱስ ደም ያመጣልኝ መንፈስ ቅዱስ ኃይል፣ ጉልበት የሆነኝ እሱ ነው እንጂ በፍጹም ለአንዲት ሰከንድ በራሴ መቆም ሰው አይደለሁም። ለአንድ ሰከንድ እንደውም ብዙ ሊሆን ይችላል ማይክሮ ሰከንድ ያለ ህልውናው ያለ እሱ ብርታት ያለ ክንዱ፣ እሱ ካላቆመኝ መቆም አልችልም። መቆም የምችለው በጉልበቱ በሚሆነኝ ጉልበት በሚሆነኝ በእግዚአብሔር ነው። በፍጹም በእውቀት በፍጹም በብቃት በትችሎታ በትጋቴ ያመጣውት ነገር የለም። የማመጣውም ነገር የለም በራሴ መርጣጣር በራሴ ጉብዝና ትላንት ሰራሁኝ ነገ ሰራሁ አሁን ደግሞ እየሰራው ነው የምለው ከራሴ የሆነ የምመካበት ጀግንነት የለኝም። በፍጹም እኔ ጀግና እንዳልሆንኩ እንድታውቁልኝ ነው ይህንን ሪከርድ እያረኩ ያለሁት። እኔ በጣም በጣም በጣም ደካማ ሰው እንደሆንኩ እያየሁኝ ነው ራሴን ማንም ይህንን ኦዲዮ ከሚያዳምጠው ሰው የበለጠ በጣም ተሰባሪ ትንሽ ቀጭንዬ ቀጭን የሆነች ብርጭቆ ትንጥይ ነገር ቢወድቅ ክሽክሽ ብሎ የሚሰበር ከጠርሙስም የባሰ ስስ የሆንኩኝ ተሰባሪ ነኝ። በጣም በጣም በቀላሉ ልሰበር የምችል ነኝ። ነገር ግን እጅግ ብርቱ የሆነው እሱ ታላቅ ስራ፣ ሀያል ስራ በእኔ ሊያደርግ ስለወደደ ያልጠፋውት ቆሜ የሚሄደው ስሙን መጥራት የቻልኩት ከሱ ጥበቃና ቸርነት ምህረት የተነሳ ነው። አቅም የሆነኝ እሱ ነው። ብርታት እየሆነኝም ያለው እሱ ነው። ስለዚህ አንድ ነገር እላለሁኝ። አቅሜ ሆንክልኝ፣ ተባረክ። ዘውዴ መድመቂያዬ ተባረክ። ቅድስና ቅድስናይነ ተባረክ አብ ፊት መታያዬ ተባረክ። አቅም የሆንክልኝ ተባረክ። ዘውዴ መድመቅያዬ ተባረክ። ቅድስናዬነ ተባረክ። አብ ፊት መታያዬ ተባረክ፣ ተባረክ፣ ተባረክ። ጌታ ሆይ ተመስገን ተመስገን፣ አቅም የሆንክልኝ አቅም የሆንክልኝ ተባረክ፣ ዘውዴ መድመቂያዬ ተባረክ፣ ቅድስናዬ ተባረክ፣ አብፊት መታያዬ ተባረክ። በእግዚአብሔር ፊት ያለ ነውር መቆም እየቻልኩ ያለሁትኝ ከእግዚአብሔር ቸርነት እና ምሕረት የተነሳ ነው። ማለዳ ማለዳ እርሱ ሁል ጊዜ በየቀኑ አዲስ ብርታትና አቅም እየሆነኝ ነው። በፍጹም ማንንም መገሰጽ አልችልም። ማንንም እናንተ ኃጢአት አትስሩ እናንተ እንዲያታደርጉ ማለት አልችልም። ከማንም የተሻልኩ አይደለሁም። ነገር ግን አቅም የሆንክልኝ መንፈስ ቅዱስ እግዚአብሔር አንተነህ ማንም በራሱ ችሎታና ብርታት መቆም አይችልም። የሚያበረታ አቅም የሚሆን የሚረዳ እግዚአብሔር ብቻ ነው። ማንም እረፍ አታድርግ ስለተባለ አለማድረግ አይችልም። እኔም ደግሞ አላደርግም ስላልኩኝ አለማድረግ አልችልም። አቅም የሆነኝ ብርታት የሆነኝ የሆነኝም ያለ እግዚአብሔር ነው። ማንም ሰው በራሱ ችሎታ መቆም አይችልም። የሚረዳ እግዚአብሔር ነው። የሚያቆም እግዚአብሔር ነው። አቅም የሚሆን እግዚአብሔር ነው። ከደቂቃ ከቀን ወደ ቀን ከሰከንድ ወደ ሰከንድ የሚያሻግር የእግዚአብሔር ብርታት ነው። የእግዚአብሔር ጉልበት ነው። የእግዚአብሔር ኃይል ነው። መንፈስ ቅዱስ ነው። የእግዚአብሔር ጸጋ ነው ሰውን የሚያራምደው። በፊቱ በእግዚአብሔር ፊት ያለ ነውር በቅድስና እግዚአብሔርን በመፍራት ሰው መኖር ከቻለ እግዚአብሔር ረድቶት ነው ማለት ነው። እግዚአብሔር አቅም ሆኖለት ነው ማለት ነው። እግዚአብሔር ረዳው ማለት ነው ያንን ሰው ያ ሰው እግዚአብሔር እየረዳው ካለው እግዚአብሔርን ከማመሰግነው ሰዎች ውስጥ እስካሁን ግን እየረዳኝ ያለው እግዚአብሔር ነው። እውቅና እሰጣለሁ። ለመንፈስ ቅዱስ ምስጋና አቀርባለሁ። ለእግዚአብሔር ለረዳኝ እየረዳኝ ላለው እግዚአብሔር ምስጋና ለስሙ ይሁን። እግዚአብሔር ይመስገን። ኢየሱስ ጌታ ነው።